ከንጉሴ ትእዛዝ ሳይደርሰኝ የግምጃ ቤቱን ሀብት ያስታወሰኝ ማንም በማንም ሳይሰማ አላፊ አንተንና ቆንጠር ስጠኝ የሚል እንዴት አድርጎ ቢደፍር እጄን ለድፍ ገመጠኝ። እኔ ሙሉጌታ ነኝ የምጠረጥር በምኒልክ ላይ ክባሪ የምመሰጥር በማንም አይጠረጥር ይህ ነው መደር ወንጀል። እንግዲህ ዓለም ይልኝ ማተቤን አልሰጥም ባሉ በመቀላቀል ጉሌት ክስሜን ተነጠቅ